በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም 19 በዚች ቀን ያለ ደም ማፍሰስ ሰማዕት የሆነ የአርማንያ ሊቀ ጳጳሳት ቅዱስ ጎርጎሪዮስ ከአዘቅት የወጣበት መታሰቢያ ነው። ይህም በንጉስ ድርጣድስ ዘመን በአርማንያ አገር ራሱን ባሪያ አድርጎ ይኖር ነበረ። ይህም ንጉስ ከሃዲ ነበርና ዕጣን ሊያሳርግ ወደ ጣዖቱ ቤት ሲገባ ቅዱስ ጎርጎሪዮስን ጠርቶ ለአማልክት ዕጣን እንዲያሳርግ አዘዘው። ቅዱሱ ግን የንጉሡን ትእዛዝ አልሰማም። ስለዚህም እጅግ ጽኑ የሆነ ስቃይን አሰቃየው፣ በእሳትም አቃጠለው። ከዚያ በኋላ ጥልቅ የሆነ ጉድጓድ ውስጥ ጣለው። በዚያም ዐሥራ አምስት ዓመት ኖረ። በንጉሡ አዳራሽ አቅራቢያም አንዲት አሮጊት ነበረች። እርሷም እንጀራ እየጋገረች ቅዱስ ጎርጎሪዮስ በውስጡ ካለበት ጉድጓድ ሁልጊዜ ጣይለት የሚልላት ራእይን አየች። ይች ማሮጌት እንዲህ እያደረገች እንጀራንም እየጣለችለት እስከ አስራ አምስት ዓመት ፍጻሜ ኖረች። በዚያ ወራት ይህ ንጉሥ ድርጣድስ ደናገሎችንና ቅድስት አርሴማን ገድሎ ስጋቸውን በተራራ ላይ ተጣለ። ሰይጣንም በንጉሡ ድርጣድስ ላይ ተጫነ። እግዚአብሔርም የተፈጥሮ መልኩን ለውጦ እንደ ባሪያ፣ እንደ እሪያ አደረገው። እንዲሁም የቤተ መንግስት ሰዎች ብዙዎቹን ሰይጣን ተጫወነባቸው። በቤተ መንግስት ውስጥም ታላቅ ሐዘንና ጭንቀት ሆነ። የንጉስ እህት ግን በሌሊት ራእይ ጎርጎሪዎስን ከጉድጓድ ውስጥ ካላወጣችሁት አለዚያ አትድኑም እንደሚላት ሰውን አየች። ለወገኖቿም ነገረቻቸውና እነርሱም ሂደው ቅዱስ ጎርጎሪዎስን ከጉድጓድ አወጡት። በዚያን ጊዜም ቅዱሳት ደናግላን ስጋቸውን ገንዞ በመልካም ቦታ አኖሯቸው። ከዚያም በኋላ ንጉሱንና ቤተሰቦቹን ሁሉንም ረወሳቸው። ዜናውም ሁሉ በእረፍቱ ታኅሳስ አስራ አምስት ቀን ተጽፏል። ለእግዚአብሔር ምስጋና ይሁን እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሚን። በዚች ቀን ደግሞ የከበረ መስቀል የበዓሉ መታሰቢያ ነው። በተገኘ ጊዜ ሶስት ቀኖች ያህል በፍጹም ደስታ በዓልን አደረጉለት። አደርገውለትም ነበርና እኛም እንዲሁ በታላቅ ደስታ የበዓሉን መታሰቢያ ልናደርግ ይገባናል። ከጠላታችን ሰይጣን እጅ ድህነታችን በእርሱ ተደርጓልና በመስቀሉ ለአዳነን ለእግዚአብሔር ኢየሱስ ክርስቶስ ምስጋና ይሁን። ሁላችንንም የሐዋርያት የሆነች የከበረች የአንዲት ቤተ ክርስቲያን ልጆች ስለ እኛ የተቀበለውን መከራውንም የምናምን የምንሰብከውም የምናስበውን በባለሟልነትና በፍቅሩ ወደ እርሱ ያቀረበን ለዘላለሙ አሜን። በዚችም ቀን በሊቀ ጳጳሳት አባ ብንያሚን ዘመን የሆነ የከበረ ገዳማዊ ቄርቆስ የእረፍቱ መታሰቢያ ነው። ይህም ቅዱስ ሰው በከሃዲው ንጉሥ የመርቅያን በሸሸ ጊዜ በከፍተኛ ተራራ ላይ በብቸኝነት ተቀመጠ። በውስጡም አራዊት ይኖሩበታል። ምግቡንም ከእግዚአብሔር ለመነ። አጋዘንም በየሶስት ቀን ወደ እርሱ እንድትመጣ ወተቷንም እንዲጠጣ አዘዘለት። በእንዲህም ያለ ስራም አስር አመታት ኖረ። የተረገመ ሰይጣን ግን በተጋድሎ በቀና ጊዜ በየአይነቱ በሆነ ፈተና ሊፈትነው ጀመረ። አስፈራው ያስፈራው ዘንድም በጥቁር ባሪያ አምሳል የሚመጣበት ጊዜ አለ። ደግሞም በብዙ ሰራዊትና በፈረሶች አምሳል ሁነው ይዘው ያስሩታል በጅራፍም ገርፈው በእግሮቹ ይጎትቱታል። ሰይጣንም እንዲሁ ባወቀ ጊዜ በመስቀል ምልክት በላያቸው ሲያማትብ ያን ጊዜ ሸሹ። በአንዲት ምልዕት በሌሊት ሲሰግድ በታላቅ ከይሲ አምሳል በአንገቱ ላይ ተንጠለጠለና በፊት ውስጥ ሲተነፍስበት ሊተነፍስበትም ፈለገ። ያን ጊዜም ከእግዚአብሔር እርዳታ አለመነ። መልአኩም ልኮ አዳ ነው። የእረፍቱም ጊዜ ሲቃረብ ወደ ሊቀ ጳጳሳት አባ ብንያሚን ሂዶ ስራውን ሁሉ ነገረው። ከዚህ በኋላ ወደ በዓቱ ተመለሰ። ሊቀ ጳጳሱም መግነዛቸውን እንዲያዘጋጁ ሶስት ኤጲስቆጶሳትን ወደ እርሱ ላከ። ወደ በዓቱም በሄዱ ጊዜ ታሞ አገኙት። ነፍሱንም ከስጋው በምትወጣ ጊዜ ለመናገር የማይቻል ታላቅ ክብርን ተመለከቱ። በበዓሉ ውስጥም ቀበሩት። በበዓቱ ውስጥም ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ሁላችንን ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን የኢትዮጵያ ንጉሥ የናአወድ ልጅ የከበረችና የተባረከች ሮማነ ወርቅ የእረፍቷ መታሰቢያ ነው። እርሷም በጾምና መጸለይ የምትወድ ድሆችንና ችግረኞችን የምትጎበኝ ነበረች። እግዚአብሔርም በጸሎቷ ይማረን ለዘላለሙ አሜን። መስከረም 19 ቀን የሚከበሩ አመታዊ የቅዱሳን በዓላት፦ ቅዱስ ጎርጎሪዮስ ዘአርማንያ፣ ቅዱስ ቄርቆስ ገዳማዊ፣ ቅዱሳት ሮማነ ወርቅ፣ ቅዱስ ዕፀ መስቀል። ወርሃዊ በዓላት ቅዱስ ገብርኤል፣ ሊቀመላይት ቅዱስ ኤስድሮስ ሰማይት፣ አቡነ አብየግዚ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃነ ዓለም። ጻድቃን ጮሆ፣ እግዚአብሔርም ሰማቸው ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል። ዘአቅራው ኩማሄሊያተ አዘኪርየ አይላፈ ምለተ ጸመርኩ ዘልፈ ለላ ያነብብ ተወከፍ ዘንዴቴ መጻፈ